ሰላም ሰላም ቤተሰቦቻችን ዛሬ ደግሞ የሸበሌ ወንዝ ድልድዩ ላይ እንገኛለን። በዚህ ሰዓት አስራ አንድ ሰዓት ተኩል አልፏል። በዚህ ሰዓት እንግዲህ ከብቶች ወደ የቤታቸው የሚሄዱበት ሰዓት ነው። ድልድዩ ላይ ከብቶች ያው ግፊያውን ትሰማላችሁ፣ ድልድዩ ሲንገጫገጭ። ትራንስፖርትም አለ በአህያ ጋሪ የሚመጣ አለ። ከብቶቹ ለዛ ነው የተመለሱት ወረፋ ጠብቀው ሊያልፉ ማለት ነው። እንደምታዩት ያው እዚህ አካባቢ መጓጓዣ ዘዴ የሆነው አንዱ የአህያ ጋሪ ነው። ከዛ በኋላ እንግዲህ ሰዎች እና ከብቶችም ያልፋሉ ማለት ነው። እንደምትመለከቱ በዚህም በኩል ደግሞ ሌላ የአህያ ጋሪ አለ። ብዙ ከብቶች እንግዲህ ከአካባቢው ዝናብ ባለመዝነቡ ምክንያት ግጦሽ ፍለጋ ወደ ተለያየ ስፍራ ዝናብ ወደ ዘነበበት ሂደዋል። ይሄ ግን ወንዙ እንደምታዩት እንግዲህ አሁንም ከነ ግርማ ሞገሱ አለ። ትንሽ እንትኑ ቀንሷል፣ መጠኑ የውሃው መጠን ቀንሷል፣ የውሃው መጠን ቀንሷል። ግን አሁንም ያው ሸበሌ ወንዝ እንደዚሁ ግርማ ሞገሱ እንደተጠበቀ አለ እና እንግዲህ ዞር ዞር ብለን ውሃውን ቀረብ ብለን ብናየው እንግዲህ የወንዙ ውሃ ይሄን ይመስላል። ድፍርስ ነው እንደምታዩት። በዚኛው ሳይድ ህጻናት እዛ ማዶ ላይ አሳ ለማጥመድ ጥረት እያደረጉ ነው። ወደ ውሃው ዳር ባለው አፈር ደለል ላይ በመሆን መንጠቋቸውን ወደ ውሃው የወረውሩና ለአሳው የሚጎርሰው ነገር ሲያገኝ ያንን በመሳብ አሳዎቹን ለመያዝ ጥረት ያደርጋሉ ማለት ነው። እዚያ ከተማ ላይ የቀላፎ ከተማ ላይ አሳ መብላት የተለመደ ነው። አውጥተውም ይሸጣሉ፣ ለራሳቸውም ይመገባሉ። አካባቢው ከከብቶችም ሌላ ፍየሎችም በጎችም አሉ። ረጅም የብረት ድልድይ አለ። በጣም በጠንካራ ብረት የተሰራ ለረጅም አመት ከአርባ አመት በላይ ያገለገለ ነው የሚባለው። አመቱን ብሳሳት እንግዲህ ምናልባት ታርሙኛላችሁ። ከአርባ አመት በላይ ከአርባ አምስት አመት በላይ በአጠቃላይ ያገለገለ የብረት ድልድይ ነው። ሰዎች እንደ ልብ ይሸገሩታል። ተሽከርካሪዎችም እንደዛው እንግዲህ በዚህ አልፎ ነው የሚሄደው። እንደገና ተመልሰን ወደ ከተማው ዳር እንደገና በሌላውኛው ሳይድ የሚወስደው መንገድ ላይ ልንሄድ ነው። እንደገና አሁንም ሌላ ተሽከርካሪ መጥቷል። አሁንም የአህያ ጋሪ እና ባለሶስት እግር ተሽከርካሪም አለ። ዚጋ ደግሞ ሌላ ዓይነት እይታ አለ። ኣብ ውሃው እንዳለ የሚታይበት የሸበሌ ወንዝ ሚታ በደንብ የሚታይበት ቦታ ነው። ከድልድዩ አጠገብ በዚህ ሳይድ እንግዲህ ትንሽ ብርሃን ስላለ ዳይሬክትሊ ወደ ምዕራብ ስለሆነ ወደ ምዕራብ ሲሆን ደግሞ ፀሐይ ባዘቀዘቀችበት ሰዓት ስለሚሆን እይታ ሊጋረድ ይችላል። በዚህ በኩል ግን ወደ ሰሜን አካባቢ ሰሜናዊ አቅጣጫ ስለሆነ ወደ ሰሜን አቅጣጫ የፀሐይ ብርሃን ስለሌለ በደንብ ውሃው ማየት ይቻላል። ከተማው ጥግ በዚህ ሲሆን እንደገና ደግሞ አሁን በዚህ በደቡብ አቅጣጫ ደግሞ እንግዲህ በደቡባዊ አቅጣጫ የውሃው መጠን በደንብ ይታያል። ከፍተኛ የውሃ መጠን አለው። አሁንም ግን ሙሉ ተብሎ በጣም የሚባልበት አይደለም። ወንዙ ዳር የሚበቅሉት ዛፎች እንግዲህ ያው ውሃ ዳር ስላሉ በጣም ውሃ ስለሚያገኙ ሁልጊዜ ለምለም ናቸው። ሸበሌ ወንዝ ጋር ሆኖ ውሃ መጠማት የለም። እንደምታዩት አረንጓዴ ነው። ይሄ ሚንትሪ የሚባለው ነው። በተለምዶ እንግዲህ የኪኒን ዛፍ የሚባለው መድኃኒትነት ያለው የዛፍ አይነት ነው እና ብዙ ሰዎች ያው በየወንዙ ዳር አሳ ለማጥመድ፣ ልብስ ለማጠብ፣ ውሃ ለመቅዳት፣ ሰውነታቸውን ለመታጠብ ለተለያየ ፐርፐዝ ወደ ወንዙ ይመጣሉ። ከሩቅም በዚህ በካሜራው ዙም አድርጎ መታየት እንኳን አይችልም፣ ግን ልጆች ይታያሉ። ለልጆች በጣም መጫወቻቸው ነው። እዚህ ወንዝ ውስጥ አዞ አለ፣ አሳም አለ። ሰውም ግን ገብቶ የፈለገው ነገር ያደርጋል። እነሱም ስለሚያቆት

እንደ ልቡ በወክ እያደረገ ይገባል። ልጁ ገብቶ የፈለገውን ነገር ነካክቶ ይወጣል። አይፈራም ማለት ነው። ዙም ባደርገው ምናልባት በሩቅ ይታያል። እየገባ እንደ ልቡ እጁን ይታጠባል፣ እግሩን ይታጠባል። ምን ይላል? እኛ ግን እዛ ጋ ገብተን እንጃ እንፈራለን። ምናልባት መግቢያውም እራሱ በመንደራቸው ስለሆነ እንግዲህ በርቅ በርቀት እንደሚታየው የተለያዩ የሞተር ድምፆች አሉ። ውሃ እየቀዱ ከወንዙ ፓምፕ እያደረጉ ወደ ላይ አውጥተው በቦይ የሚያስኬዱ አሉ። እነዚህ ደግሞ ለመስኖ አገልግሎት ሰዎች የሚጠቀሙበት ነው፤ እና የከተማውም የውሃ ስርጭት እዚሁ እየወጣ በገንዳ በመጠራቀም እያጣሩ ለተጠቃሚዎች የሚሄድበት ሁኔታ ነው ያለው ማለት ነው። እዚህ ጋ የማንጎ ዛፍ አለ፣ ሎሚ በብዛት ይታያል። ሎሚ አለ እንደገና ማንጎዎችም፣ የተለያዩ አትክልቶች አሉ። ይሄ ደስ የሚል እይታ ነው። እንግዲህ ከብዙ ጊዜ በኋላ ነው ወደ ዩቲዩብ ላይቭም ገብተን አናቅም። አድማጮቻችን አሁን ይሄን እናሳያችሁ ብለን ነው ውሃ ሲቀዳ ጠጋብዬ በጣም ብዙ ሎሚዎች አሉ። እዚህ ጋር የሎሚ እርሻ ነው እንግዲህ፣ ማንጎ አለ። የሎሚ እርሻ ነው። ሎሚ ቢጫ እስከሚሆን ድረስ ከቅጠሉ ጋር ስለሚመሳሰል ማፍራቱ እራሱ በደንብ አይታወቅም። ይሄ ነው እንግዲህ የሸበሌ ወንዝ ኢትዮጵያንና ሶማሊያን የሚያገናኝ በልማትም በምንም የሚያገናኝ በባህልም ሰው ከሱ የሚጠቀም እንስሳቱ፣ እርሻው፣ ሁሉ ነገር የሆነ ነው እንግዲህ የሸበሌ ወንዝ። ዛሬ ስርጭታችን ይሄን ይመስላል። እንግዲህ በተመሳሳይ ፕሮግራም እስከምንገናኝ ደናውኑልኝ፣ አመሰግናለሁ። ይሄንን ቪዲዮ ተጭኖ የምታዩ ሰዎች እንግዲህ አካባቢው ምን እንደሚመስል መጠነኛ ግንዛቤ እንደምታገኙ እርግጠኛ በመሆን ነው። ለዛሬው በዚሁ አበቃለሁ። አመሰግናለሁ።